ማቅ ለብሳለች። እንመለሳለን ብለው የተጓዙ መጣን ብለው የቀሩ ደረስን ብለው ዳግም ወደማይመለሱበት የተጠሩ እህት ወንድሞቻቸውን፣ አባት እናታቸውን፣ ልጆቻቸውንም ጭምር ያጡ የሻሸመኔ ከተማ ነዋሪዎች የማይወጣ ሀዘናቸውን በዋይታ እየታገሉ የማይሽር የሀዘን ጠባሳቸውን በእንባ እያጠቡት ውለዋል። አሁን አሁን በሰላም ውሎ መግባት በደህና ወጥቶ መመለስ እያዳገተ ነው። ሞት የሰው ልጅ የማይቀርበት ጥሪ ቢሆንም የማ የማይቀርለትም እዳው እንደሆነ ቢረዳም በመጣ ቁጥር ሁሌ አዲስ በተከሰተም ጊዜ እንግዳ ነው። አንዳንድ ሞት ደግሞ ከሞትነት ይገዝፋል፣ ከማስደንገጥም ያልፋል። ሀዘኑ ከደረሰባቸው ሰዎች ቤተሰብ፣ ዘመድ አዝማድ ይሻገራል። ለቅሶው የሀገር ሙሾው፣ የጋራ እንባው የህዝብ ይሆናል። በሻሸመኔ ከተማ የሆነውም ይሄ ነው። መቼም ጥሩ ነገር አይሰማ የተባለ ይመስል የሚሰማው አደጋ፣ የሚታየው ሞት ሆኗል። በዕለተ ቀዳሜ ምሽት የተሰማው ዜናም ለቤተሰብ ዱብ ዕዳ የሆነ ለመርዶ የማይመች የብዙዎችን ልብ የሰበረ አደጋ ነው። ሞት ሀዘን መፍጠሩ የማይቀር ቢሆንም አሟሟት ግን ልብ ይሰብራል። የማይጠፋ መሪር ሀዘን በሆድ ውስጥ ይተክላል። የእግር እሳት ሆኖ ቀሪ ዘመንን በእህታ ያስኖራል። ለበዓለ ንግስ ከቤታቸው ተሰብስበው የወጡት ወገኖች የደረሰባቸው አደጋ በእያንዳንዱ ሰው ላይ መሪር ሀዘን ጥሎ አልፏል። ደማቋ ሻሸመኔ ማቅ ለብሳለች። መጋቢት ስድስት ቀን ዕለተ ቅዳሜ አመሻ የተሰማው አሰቃቂ የመኪና አደጋ ልጆቿን ከጉያዋ ነጥቆ ከእቅፏ ፈልቅቆ ለሞት አሳልፎ ሰጥቷቸዋል። ሻሸመኔ ከአንዱ ጥግ እስከ ሌላኛው ጥግ በሀዘንና ሰቀቀን ጠቁራለች፣ በእንባና ለቅሶ ታጅባለች። የናፈቀቻቸው ወጣቶች እንደወጡ ቀርተዋል። ልጆቿ በመኪና አደጋ ነፍሳቸውን ተነጥቀዋል። ከአሁን አሁን ደረሱ ተብለው እየተጠበቁ የነበሩት ወጣቶች እንደተናፈቁ መድረስ አልቻሉም። ጨካኙ ሞት ከመንገድ አስቀርቷቸዋል። ከተጓዙበት ስፍራ እጃቸውን ዘርክተው ሲጠባበቁ የቆዩት ቤተሰቦች የማይታመን ዱብዳ ወርዶባቸው ለማቀፍ የተዘረጉትን እጃቸውን ደረት እየደቁ እንዲያነቡ አድርጓቸዋል። ከሞታቸው በኋላ ከድምፃዊ ዮሴፍ ገብሬ የተሰሙት ሀሳቦችም እጅግ ልብ ይሰብራሉ። ድምፃዊው ስለ ሟቾቹ የንግስ በዓል ቆይታና ስለ መጨረሻው ሁኔታ በእንባ ታጅቦ አስረድቷል። ስለ ሞት የሚከሰሰው ማን ይሆን? ስለ አሟሟትስ የሚጠየቀው? የሁሉም መልስ ከፈጣሪ ሌላስ ማን ጋር ይኖራል? ሁሉንም ሁሉን በፍቃዱ ለሚያከናውነው አምላክ ትተን ስለ አደጋው የተሰሙ አዳዲስ መረጃዎችን ከድምፃዊ ዮሴፍ ገብሬ በእንባ የታጀበ ሀሳብ ጋር ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ሀገር በእጅጉ አዝናለች። ቤተ ክርስቲያን ለአገልግሎት የሚፋጠኑላትን ትጉ ልጆቿን ሞት ነጥቋት ሀዘን ላይ ናት። ሻሸመኔ ጥቁር ሸማ ለብሳለች። አደጋው ከደረሰባቸው ወጣቶች ጋር በአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አብሯቸው የነበረው ድምፃዊ ዮሴፍ ገብሬ ጆሲ በከባድ ሀዘን ውስጥ እንደሚገኝ ተናግሯል። ተከታዩን መልእክትም አስተላልፏል። ሞት ክፉ፣ የጻድቅ እረፍት። ምን ብዬ ልጀምር? በከባድ ሀዘን ውስጥ ሆኖ እንዲህ ብሏል። ጻድቁ አቡነ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንገኝ ዘንድ ፈቃዳቸው ሆኖ ደጃቸውን ለመርገጥ አርባ ምንጭ ዝግቲ አወይ ተገኝተን ነበር ይላል። ታላቁ የአብይ ጾም እንደመሆኑ በታምራዊ ጸበል ውስጥ ስንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግሱ ማግስት በእናታችን ማረፊያ ቤት ቁርስ እየበላን እየተመገብን ነበር ይላል። በርካታ የሻሸመኔ ከተማ ወጣቶች ወደ ግቢው ይገባሉ። ለቤተክርስቲያኗ ስጦታ እንዲሁም ደግሞ ስለተደረገላቸው ስእለታቸውን ሊሰጡ ገቡ። የእኔና የወጣቶቹ ትውውቅ በዚያ ነበር የጀመረው ይላል ጆሲ። በመሀል ታዲያ የማህበሩ ሙሴ ወጣት መሰለ ጫካ ጆሲን ስለማናገኘው ፎቶና ቪዲዮን እነሳ ታሪካዊ ቀን ነው ብሎ ሀሳብ ሲያቀርብ እኔም ከተቀመጥኩበት ተስፈንጥሬ ወደ እነርሱ ወጣው ይላል። በእምነት ጥንካሬያቸው ቀናው ኮረውባቸውም እጅጉም ደስ አለኝ። የደስታ እንባዬንም በሰዓቱ አፍስሼ ነበር። በተለመደው የሀገራችን ባህልና መልካም ልማድ መሰረት መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለውኝ በደስታ የመጨረሻዋን በረከት አብረን ቀመስን። ተመራርቀንም ተለያየን፣ በማለት የሚገልጸው ጆሲ ከጧቱ ሶስት ሰዓት ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ። አመሻሹ ላይ 11 ሰዓት ተኩል በሆነ ጊዜ ታዳ በወላይታ ሶዶ በዴሳ ወንዝ አካባቢ ሲደርሱም መኪናው ፍሬን በጥሶ ከተሳፋሪዎቹ መካከል ምዕመናን ህይወታቸውን ማለፉን ሰማን ሲልም በሀዘን ይገልጻል። እጅግ ልብ የሚሰብር ነው፣ ማመን አቅቶኛል፣ በማለት ስለነበረው ሁኔታም ይገልጻል። እነኚህ ድንቅ ባለ ጽናት ኦርቶዶክሳውያን ለካስ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ፣ ታሪካዊ ቀን ነው ያሉት እስከ ወዲያኛው ስንብት መሆኑን ስረዳም፣ ሞት ክፉ ብዬ ከልቤ አዘን ተሰማኝ በማለት ገልጿል። ከሻሸመኔ በፍጹም እምነት ለአምስተኛ ጊዜ ዝጊቲ አቡነ ገብረ መንፈስ ቅዱስ ተሳልመው ተጸብለው ስለታቸውን አድርሰው ለንስሐ በቅተው የቤተ ክርስቲያን አዲስ ኪዳን መጽሐፍት ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው ሲገባኝ የጻድቅ ረፍት አልኩኝ ያለው ጆሲ ለቤተሰቦቻቸው ለወዳጅ ዘመዶቻቸውና እንዲሁም ለመላው ኦርቶዶክሳውያን ሁሉ መጽናናትን ተመኝቷል። ከሟቾቹ ውስጥ በርካቶቹ ወጣቶች ሲሆኑ ለከተማዋም ሆነ ለማህበረሰቡ ብዙ አገልግሎቱን የሚሰጡ በእምነታቸው ጽኑ የሆኑ በስነ ምግባርና በስርዓት አንጸው ያደጉ እጅግ የሚያኮሩ ወጣቶች ነበሩ። እነዚህን ወጣቶች በአንድ ጀንበር ማጣት በእጅጉ ልብ ይሰብራል። ወጥተው ወርደው የሚያስተዳድሩት ቤተሰብ ያላቸው፣ ወጥተው እስኪገቡ የሚናፈቁ፣ ተክተው ሰርተው የሚያሳድጉት ልጅ ያላቸው ልጅ አሳዳጊዎች፣ አንዳንዶቹ በትዳር ህይወት ውስጥ ናቸው ሌሎቹም ለነገ ህይወት የሚያልሙ ተስፈኞች፣ ታታሪና ጠንካራ ሰራተኛ፣ ስልቹነት የማይታይባቸው ለቤተ ክርስቲያን ዘብ የሆኑትን እነዚህን ወጣቶች ነው ሞት በድንገት የወሰዳቸው። ገና በቅርብ የተወለደች ጨቅላ ልጅ ያለው ተስፋ የሚባል ወጣትም በህይወት ካጣናቸው ወጣቶች መካከል አንዱ ነው። የልጁ ክርስትና ከሳምንታት በኋላ ነበር። ነገር ግን የጓጓለትን የልጁን ክርስትና ከቤተሰቦቹና ከባለቤቱ ጋር ሆኖ ሊደግስና ሊያከብራል አልቻለም ሞት ቀድሞት ወስዶታል። ከሹፌር አባቱ ጋር በመሆን ወደ ቦታው ያቀናው የታዳጊ ህፃን ሞት እጅግ የሚያሳዝን ሆኗል። ብዙዎች እጅግ ደንግጠዋል፣ እጅግም አዝነዋል። ያላሰቡት ገጥሟቸዋል። በዕለተ ቅዳሜ አደጋው ከደረሰ በኋላ የተሰራጨው መረጃም እንዲህ የሚል ነበር። ንቅስ አክብረው በመመለስ ላይ የነበሩ ምዕመናን ላይ የመኪና አደጋ ደርሶ 18 ሰው ማረፉ መሰማቱን መረጃዎች ጠቁመዋል። መነሻቸውን ሐዋሳና ሻሸመኔ ከተማ አድርገው የመጋቢት አቦ ክብረ በዓልን በአርባ ምንጭ ዝጊቲ አቦ በማክበር ወደ መጡበት በመመለስ ላይ የነበሩ ምዕመናን ወላይታ ሶዶ ዞን በዴሳ ከተማ መሻገሪያ ድልድይ ስር የተሳፈሩበት መኪና ፍሬን ተበጥሶ በመግባቱ ከ18 በላይ ምዕመናን ከዚህ ዓለም ድካም ማረፋቸውም ተገልጿል። አደጋውም የደረሰው በዕለተ ቅዳሜ ምሽት 11 ሰዓት ተኩል አካባቢ የደረሰ ሲሆን፣ የተሳፈሩበት መኪና ወንዝ ውስጥ የገባ ከመሆኑ የተነሳ የሟቾች ቁጥር ከዚህ በላይ ያሻቅባል ተብሎ እንደሚጠበቅም መረጃዎች አመላክተው ነበር። ሰላም ተመለሱ ብሎ የሸኛቸው በሰላም ከተመለሱ ጓደኞቻቸው ከንግሱ ቡራኬ ከቦታውም በረከት ያቋድሱናል ብለው ሲጠባበቁ የነበሩ ቤተሰቦች፣ ወዳጅና ዘመዶች ያገኙት የናፈቁትን በረከት ሳይሆን የልጆቻቸውን በድን የተሰጣቸው፣ የጠበቁትን ቡራኬም ሳይሆን የሬሳ ሳጥን ሆኖባቸው የማይወጣ ሀዘን ተሸክመዋል። ትናንት አመሻሽ ላይ የተሰማውን መረጃ ከሞቱት ምዕመናን መካከል የ11ዱ ምዕመናን ዜናን ስርዓተ ቀብር እንደተፈጸመ ተነግሯል። መረጃውም ከአርባ ምንጭ ዝግቴ አቡነ ገብረ መንፈስ ቅዱስ በዓለ ንግስ ሲመለሱ ወላይታ ዞን ዳሞት ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰው የመኪና አደጋ የአስራ አራት ምዕመናን ህይወት ወዲያውኑ ሲያልፍ ከባድ ጉዳት ደርሶባቸው በኦቶና ሆስፒታል በህክምና ላይ ከነበሩት 21 ሰዎች ደግሞ የአራቱ ህይወት ማለፉንም መረጃዎች አመላክተዋል። በአጠቃላይ የሟቾች ቁጥርም 18 እንደደረሰም ተጠቁሟል። ከአስራ ስምንቱ ሟቾች መካከልም በትናንትናው እለት የአስራ አንዱ ስርዓተ ቀብር በሻሸመኔ ከተማ መፈጸሙ ታውቋል። የቀሪዎቹ ስርዓተ ቀብርም በልዩ ልዩ ምክንያቶች በዛሬው እለት እንደሚደረግ ከቤተሰቦቻቸው መሰማቱም ታውቋል። በቀብር ስነ ስርዓቱ ላይም የምዕራብ አርሲ ዞን የመንግስት የስራ ኃላፊዎችና የሃይማኖት መሪዎች እንዲሁም በርካታ ቁጥር ያላቸው የከተማው ነዋሪዎች ከተለያዩ አካባቢዎችም ለማጽናናት የተገኙ ሰዎች እንደነበሩም ጠቁመዋል። ለቀሪ ሌላው ሰው እጅግ የሚያሳዝን አደጋ በዋይታ የማይወጣ በእንባ የማይታጠብ ሀዘን ቢሆንም እነርሱ ግን ወደማይቀርበት ቦታ ወደ ታመኑለት አምላክ ሄደዋል። አምላክ ነፍሳቸውን ይማር በአጸደገነት ያኖር ለቤተሰብ ወዳጅ ዘመድ አምላክ መጽናናትን ያድል ማለትም እንወዳለን። እንዲህ አይነት አደጋዎች ግን በህይወት ላለነው የሚያስተምሩን ዋናው ነገር ሞት መጣው ተዘጋጁ የማይል መሆኑን ያስታውሰናል። ስለዚህም ነገን በአምላክ ፍቃድ ላይ ጥለን ዛሬ ግን በቸርነቱ የሰጠን እድል ነውና በበጎ ነገር ማሳለፍ ይኖርብናል። ሁሉም ሰው አለው እንጂ የለሁም እኖራለው እንጂ ሞታለው ባይልም መኖራችን ግን በፍቅር ቢሆን መኖራችን ለመልካም መኖራችን ለሌሎች መትረፍ ቢሆን ለሰማይ ቤታችን ስንቅ ይሆነናል እያልን በህክምና ላይ ላሉት አምላክ ፈውስና ምህረትን እንዲያደርግላቸው ለሞቱትም ነፍስ ይማር ለቤተሰብ ወዳጅ ዘመድ መጽናናትን ተመኘን። ሰላም።